የገጠማት በማትችለው በአባቷ ነው። አባቷን እንግዲህ ለማሳከም እየተዘጋጀችበት ባለው ሰዓት ወይዘሮ ሜላት እርዳታዬን አቁም ያለው በማለትም ለዶክተሩ ነገረችው። ዶክተሩም ለሀና ሲነግራት ሀና የመጨረሻ አዘነች። የመጨረሻ ውሳኔዋ ወይዘሮ ሜላት ጋር ሄዳ እግራቸው ላይ ተንበርክካ መለመን ነበረ። ወይዘሮ ሜላት ጋር ሄዳ ተንበርክካ ስትለምናቸውም በእርግጫ ከፍትረው አባረሯት እውነት በጣም ያሳዝናል አሁን ምናሴና ሰላምም ሰው ሀኪም ቤት የታመመን ሰው እየገደሉ እኔን ማዳን አይቻልም። ሀኪም ቤት ያለውን ሰው ሳያሳክሙ አላት ወይዘሮ ሜላትን ምላሴ። ወይዘሮ ሜላትም እንዴት እንደዚህ ትላለ? ያች ሀና የምትባል ናት አለችው። ጥሏት ወጣ። እንግዲህ ሰላምም ካነች ጋ ሂዳ የምትችለውን ነገር እያደረገች ነው። እና ጆሮ ሰው ፊት ተንበርክከሽ ለምነሽ ወይም ደግሞ በሰው ፊት ዝቅ እንድታይ አልፈልግም ሀንቾ የትም ቦታ ትሄጂ ሲላትም ሀና ላንተ አባትህ ስላልሆነ ነው በማለትም፣ እየሮጠች ወይዘሮ ሜላት ጋር ሄደች። እጅግ በጣም ያሳዝናል። የጭካኔ ጥግ እርግብ። እንግዲህ ሀና ተንበርክካ ወይዘሮ ሜላትን ስትለምን እሷ ግን እየተሳለቀች እየሳቀች ይባል ነበር። እርግብና ወይዘሮ ሜላት የሚያለቅሱበት ቀን ናፍቆኛል። ፍትህ ለሀኒቾ እያልን እውነታወቱ ወይዘሮ ሜላት እንትን የምታፍርበትና እንዲሁም የምትጸጸትበትን ቀን እየተመኘ ማን ነው። በጣም ያሳዝናል። እርግብ አሁን ስሟን ሀሴት ብላ ለመቀየር ትፈልጋለች። እናም ወይዘሮ ሜላት ሀሴትን እንግዲህ አምነው ሊቀበሉ ነው። ያ ማለት እርግብ ሀሴት ስትባል የፈለግሽውን ማድረግ መብት አለሽ፣ እኔ ደግሞ የአንቺን መብትና የምትፈልጊውን ነገር ፍላጎትችን ማሟላት ግዴታ አለኝ በማለትም መለሱላት። አሁን እሷ የቤት ልጅ ነኝ በማለት እግሯን እንግዲህ አንሰራፍታ ተቀምጣለች። በጣም ያሳዝናል። እውነት ተደብቅ አትቀርም። በጣም መልካም ሰው ቢሆንም አሁን ግን በጣም እያናደዱኝ ነው። እውነት እውነት ናት ብላ ሀኒቾም ጥላ ሄደች እና ውሸታም እያልሽኝ ነው ስትልም፣ እንደሱ አላልኩም፣ ግን አሁን ላይ ያደረጉት ነገር እምነታቸውን እኔም ተራሴ ተስፋ ቆርጬ እርስዎ ላይ እምነቴን ጥዬ ነበረ ተስፋይንም በእርስዎ ዓለም ልሜ ነበር። አሁን ግን እሰውም እምነትውን ተዋተውልኛል ብላ ሀና ጥላ ሄደች። ወይዘሮ ሜላት ይቺ አሳያታለሁ፣ እንዴት እንደዚህ ታደርገኛለች በማለትም የአንቺን የመርዳ ግዴታ የለብኝም ብለው ገፍትረው በእግራቸው ጣሏት። ሀኒቾ በጣም ታሳዝናለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘመተናል። እንግዲህ ሀኒቾ በጣም የሚያሳዝን ድርጊት ላይ ትገኛለች ማለት ነው። ሀኒቾ በጣም ታሳዝናለች። የተፈጠረው ነገር እጅግ ልብ የሚነካና የሚያም ነገር ነው። ይህ ሁሉ ለሀና አይገባም። ሁላችንም እንግዲህ ፍትህ ለሀና እያለን ሀኒቾን መገደፍ የምትፈልጉ እንግዲህ በሀኒቾ ጉዳይ የሚነሳን እያበረታታችሁ እላለሁኝ። ሀኒቾ እንግዲህ አሁን የመጨረሻ በጣም ስሜታዊ መሆንን አምጥታለች። ጆሮም ለሷ ብሎ ማንም ፊት ሄደሽ ወደ ታች ዝቅ ብለሽ ማንም ሰው እንድትለምኝ አልፈልግም ሲላትም አሃና ለሀና ለጆሮ የመለሰችልን መልስ አንተ አባትህ ስላልሆነ ነው እኔ ደግሞ አባቴ ስለሆነ አይደለም ሰው ፊት እምንም ፊት ቢሆንም በረከካለሁ አለች። እንደሄደችው ግን በፍጹም የተሳካል አልነበረም ዶክተሩም እንግዲህ ለወይዘሮ ሜላት ደውላ ስትጠይቀው ያልኩን ነገር አደረግ ስትለውም የህክምና ግዳፌን አንስቻለሁ እናም ነገራ ስትለው እንዳሉኝ አድርጊያለሁ ስላቸው ሲላቸውም ኦኬ አመሰግናለሁ። ግን እኮ ምናለች አሉት። ምን አማራጭ አላት? አባቷን ከሆስፒታል አውጥታ ይዛ መሄድ ነው ሲላትም አይመለከተኝም አለች ግን እኮ እሷም እውነት ሊኖራት ይኖረ ይገባል። አንዳንድ አጭበርባሪ ሰዎችም ሊሆኑ ይችላሉ። አንዳንድ ሆስፒታሎች የሚጠሩትን ገንዘብ ዝቅ ያደረጉና ውስጥ ከገቡ በኋላ ኦቨር ያደርጉባቸዋል የትም ቦታ ይሄዱም በማለት ስለዚህ አሁን የእሷሚያ ነገር ተከስቶ ሊሆን ይችላል ቢላትም አይመለከተኝም ብላ ስልኩን ዘጋችው። ወይዘሮ ሜላት በጣም ያሳዝናል። እንግዲህ ሀኒቹ አማራጭ ስለሌላት ብዙ ቦታ ብደርስም ልታገኝ አልቻለችም ያባቷን። እናም ተመልሳ መጣች። ጆሮና እንዲሁም ተምቹ ደግሞ አሁን በጣም እየተጨናነቁ ይገኛሉ። ተምቹ የሀና አባት ደቀሱ በቃ እያለ ሲንም ደይመዋል። በቃ ሲለውም ጆሮ ይናደዳል። እናም ጆሮን እዛ ሀና አባት ጋር አስቀምጠው ግን እየበረረ ሀናን ተከትሏት ሄደ። ሀናም አልፈልግም ብላ መጥፎ ነገር ተናገረችው። እሱም ተመልሶ ማልቀስ ጀመረ። በቃ እኔማ እርሰው እንደዚህ ሆኖ በህይወት ካሉ ዝም አልልም፣ እንደምንም ብዬ ማሳከም አለብኝ በማለትም ወሰነ ተምቾ እና ከትንሽ ጊዜ በኋላ ጆሮ ሲመጣለት አንተ የት ሄደ ነው ሲልም

ያዝኑብናል በመስረቃችን ባሳከምናቸው፣ አለ ይውልክ ሳንረዳቸው ከሚሞቱብን አሳክመናቸው ቢያዝኑብን ይሻላል። እኔ አልሰማም፣ ይህ መጨረሻዎች ሳይኔ ነው ብሎ እርቦኛል ብሎ ተምቾ ወጣ። ተምቾ እንግዲህ ያንን የቁምሬሳ የሚመስል እሱም የቁምሬሳ ብሎታል እየሮጠ ሄዶ አገኘው። ያኛው ልጅ ግን እንግዲህ ሆስፒታል በድፍረት ገብቶ የሀናን ውጤት ያስቀይረው ሰውዬም አስፈራራው መኮንንን የተምቹን ፎቶና እንደውም ደግሞ ሀብል የተረከበው ከዛም ስልኩንም ወሰደበት። ከዚህ በኋላ ከተምቹ የሚባለው ሰው ጋር ብትገናኝ እገላለሁ ብሎም አስፈራርቶት ሄደ። እዚህ ተምቹ ያስፈራረዋል፣ እዛ ደግሞ እነሱ ያስፈራሩታል። ተምቹ ቀስ በቀስ አድብቶ ሲይዘውም እውነቱን ለተምቹ ተናገረ። ሰዎቹ አስፈራርተው ስልኬን ቀምተውኛል። እንግዳውስ ነገራቸው፣ ሁለት መቶ ሺህ ብር እፈልጋለሁ፣ ካልሆነ ግን ሌላ ችግር እንደሚመጣ ነገራቸው አለ። እሺ በቃ በማለትም ልጁ ሄደ። ያንቹው አባት የሕክምናው እንግዲህ መስተጓጎል በጣም እየታመሙና አሀናም እየተሰቃየች ትገኛለች። ሰላም ደግሞ እናቷ ጋር ተጣላች። አይገርምም? እንዴት አሀና ላይ ያደረግሽውን ነገር ሰምቻለሁ። መጥፎ ሰው ነሽ፣ ጥሩ ሰው ነሽ። መጥፎ ነሽ ስልሽ ጥሩ ትሆኛለሽ፣ መጥፎ ጥሩ ሰው ናት ስል ደግሞ መጥፎ ትሆኛለሽ። በቃ ምን ምን እያልሽ ነው አለች። ወይዘሮ ሜላት እማዬ ማንነትሽን እየጠየኩሽ ነው፣ እውነቱን ማወቅ ፈልጋለሁ አለቻት። አንቺ እኔ ነው እንደዛ እያልሻለሽው ለሃና እንደዛ ማድረግ ነበረብሽ አለች። ምን አገባሽ? አላገባኝም። ስለሷ ያጭበረበረች ሌባ ምንም ይሆን። በጣም አዝናለሁ። እሺ እሷን እንደዚህ ማድረግ የለብሽም። በጣም አዘናለሁ እዛ አባቷ በሞትና በነፍስ መካከል ሆነው አንቺ እንደዚህ ማድረግሽ ተገቢ ነው አለቻት። ከዛም አንቺ እናቴን እንደዚህ ነው እንዴት እንደዚህ ነው የምታናገሪው? ብላ ርግብ እማላቸው ጭልቅ አለች። ምን አገባሽ? እንዴትም ላናግራት አለች። አንቺ ልጅ አብድሻል እንደ ዛሬ አሉ ወይዘሮ ሜላትም። ከዛም አንቺ ምን ይነሻል ጤነኛ የቀኛ ሃና ቤት የመጣችው እያለች ወይዘሮ ሜላት ማማረራለች። እንግዲህ እርግብ ለምናሴ ሜላት ሳይከሰችላት ሀና መታ። ሀና ኮ እንደዚህ በቅጥፈት ይቀናለች። የፈራ ሲልም አልመጣችም፣ ግን ከዚህ በኋላ ስትልም የሕክምናውን ገንዘብ አንስታባታለች ስትለውም እርግብ አውቃለሁ፣ በእያንዳንዱ እውነትሽ፣ እና እናቴ እንደዚያ አታረግም። አዎ፣ እንደዛ ብቻ ሳይሆን በነገራችን ላይ መታ ነበር እኮ ሀና፣ በቀላሉ በተስፋ እንደማትቆርጥ አውቃለሁ አላት። አመጣጧ አንተ እንደምትፈልገው የእናንተን ወንድምነት ፈልገ ሳይሆን አባቷን እማዬ እንድትረዳላት ነበረ። እማዬ ደግሞ አይሆንም ብላ አመናጭቃ ላከቻት። ምን አለ ምናሴ አው አና በሰዓቱ በጣም ታሳዝናለኝ። እማዬ እግር ላይ ተደፍታ ማልቀስ ጀመረች። ገንዘብ ቢኖረኝ እኔ ራሴ ረዳት ነበር። የእውነት በጣም ታሳዝናለኝ ምናሴ አለችው። በጣም ያሳዝናል እኮ እማዬ ይሄን አረገች። አው ምንም ማድረግ ብቻ እንደው እንዳይሆን አድርጋ ዋርዳ ነ ይላከቻት አለችው ምናሴ ተናዶ እክላሱ ሄዶ ቁጭ ባለበት ሰዓት ወይዘሮ ሜላት ሲሄዱም አኮረፋቸው። ዛሬ ቀን ሙሉ ቀን አላወራኸኝም፣ ምን ሆነህ ነው ስትልም አመመህ፣ ሐኪም ቤት እንሄድ፣ አይ ደህና ነኝ፣ አላመመኝም። ልጄ ምን ሆነህ ነው ስትለው፣ አላመመኝም አልኩሽ አይደል፣ ሐኪም ቤት እንሄድ ሲሉትም፣ አይ አያስፈልግም፣ ሐኪም ቤት ታሞ የተኛውን እየገደሉ እኔን ለማከም በፍጹም፣ በጣም ራስ ወዳድ ላንቺ ብለን እኮ ነው ያላበት እያደገን ያለነው ነው የአባታችን ክፋት ወይስ ያንቺን እንደዚህ ጭካኔ ማስተናገድ አለብን እ በጣም ትገርሚያለሽ በማለትም ጥሏቸው ሄደ ወይዘሮ ሜላት በጣም ተናደው ዊ ሀና ከቤቴ ሞተሽ ሰላም አሳጣሽን ሰላም በጠበጽሽ አለች ሀኒቾና እንግዲህ ሰላም ሙዝ ገዝታ ሄዳ አሁን ሙዝ ይጅ መጥቻለሁ፣ ቁጭ ብለን አብረን ብላለቻት። አብረው በሉ። ቻናሉን ሰብስክራይብ ያደረጋችሁ አሰበስተችሁ ኮሜንት አስቀምጡ።